ደም ፈሳሽ ከሆነ ፕላዝማና ከደም ህዋሶች የተሰራ የአካላችን ክፍል ነው ፕላዝማ ዋና አልሚ ምግቦችን የሚይዝ የደም ክፍል ነው ሶስት አይነት የደም ህዋሶች አሉ እነርሱም ቀይ የደም ህዋስ ነጭ የደም ህዋስና ፕሌትሌትስ ናቸው ደም በሽታን ለመከላከል አየር ለማስተላለፍ ደም ለማርጋት ምግቦችን ወደ ተለያዩ ህዋሳት ለማሰራጨት እና ። የተቃጠለ አየርን ከሰውነታችን ለማስወገድ ይጠቅማል። ደም በሰውነታችን ውስጥ የሚጓዘው በደም ስሮች አማካኝነት ነው። ሦስት አይነት የደም ስሮች አሉ። እነርሱም ደም ቅዳ፣ ደም መልስና ቀጫጭን የደም ስሮዎች ናቸው። ልብ በሰውነታችን ውስጥ በደረታችን አካባቢ ትንሽ ዝቅ ብሎ የሚገኝ በጡንቻዎች የተገነባ የውስጥ አካል ክፍል ነው። በደረታችን ውስጥ የሚሰማን እንቅስቃሴ የልብ ምት ወይም ትርታ ይባላል። ልብ አራት ክፍሎች አሉት። እነርሱም ቀኝ ተቀባይ ልበገንዳ፣ ቀኝ አቀባይ ልበገንዳ፣ ግራ ተቀባይ ልበገንዳ እና ግራ አቀባይ ልበገንዳ ናቸው። ልብ ደም ደም ለመርጨት ኦክስጂንና ምግብን ለሕብረ ሕዋሳት ለማድረስና አላስፈላጊ የሆኑ ቆሻሻዎችን ለምሳሌ ካርቦን ዳይኦክሳይድን ለማስወገድ ይጠቅማል። ሰላም በዚህ የቪዲዮ ሌሰን የምንማረው የደም ዑደትን በተመለከተ ይሆናል። የደም ዑደት ማለት ኦክስጅንና አልሚ ምግቦች ለሰውነታችን ህዋሶች የሚሰራጩበት እንዲሁም ካርቦን ዳይኦክሳይድና ሌሎች ቆሻሻዎች በደም አማካኝነት የሚሄዱበት ሂደት ነው። ደም ፈሳሽ ከሆነ ፕላዝማና ከደም ህዋሶች የተሰራ የአካላችን ክፍል ነው። ፕላዝማ ዋና ልሚ ምግቦችን የሚይዝ የደም ክፍል ነው። ሦስት አይነት የደም ህዋሶች አሉ። እርሱም ቀይ የደም ህዋሶች፣ ነጭ የደም ህዋሶች ፕሌትሌትስ ናቸው። ቀይ የደም ህዋሶች ማላቸው ላይ ጎድጎድ ያለና የዶናት ቅርጽ ያላቸው ናቸው። ቁጥራቸው ከሌሎች የደም ህዋሶች አንጻር ሲታይ በጣም በርካታ ነው። ቀይ የደም ህዋሶች ኦክስጅንን ከሳምባ ተቀብለው በመሸከም ለመላ የሰውነታችን ህዋሶች ያደርሳሉ። ኦክሲጅንን ለመሸከም የሚያስችል ሄሞግሎቢን የሚባል ሀመልማል ኦር ፒግመንት አላቸው። ቀይ የደም ህዋሶች መቅኔ ውስጥ የሚመረቱ ሲሆኑ ዕድሜያቸውም ከአንድ መቶ እስከ አንድ መቶ ሀያ ቀን ብቻ ነው። ነጭ የደም ህዋሶች በቅርጽና በአገልግሎታቸው ከቀይ የደም ህዋሶች ይለያሉ። ነጭ የደም ህዋሶች ተግባራቸው የበሽታ አምጪ ተዋስያንን ወይም ጀርሞችን ወደ ሰውነታችን ሲገቡ በማጥቃትና በመከላከል የሰውነታችንን ጤንነት መጠበቅ ነው። ነጭ የደም ሕዋሶች እንደ ቀይ የደም ሕዋሶች በመቅኔ ውስጥ የሚመረቱ ሲሆኑ በቁጥራቸው ከቀይ የደም ሕዋሶች ያንሳሉ። የተለያዩ በሽታ አምጪ ተዋስያን ወደ ሰውነታችን ሲገቡ የሚዋጉ ስለሆኑ ወጥ የሆነ ቅርጽ የላቸውም። ፕሌትሌትስ የምንላቸው ደግሞ ከቀይና ከነጭ የደም ሕዋሶች በመጠናቸው በጣም ትንንሽ የሆኑና ክብ ቅርጽ ያላቸው ናቸው። ተግባራቸውም ሰውነታችን ሲደማ ብዙ ደም እንዳይፈስ ለማርጋት ይጠቅማሉ። ደም በሰውነታችን ውስጥ ብዙ ጥቅሞች አሉት። እነዚህም ከበሽታ ለመከላከል፣ አየርን ለማስተላለፍ፣ ደም እንዲረጋ ለማድረግ ምግቦችን ወደ ተለያዩ የአካል ህዋሶች ለማሰራጨት እና የተቃጠለ አየር ከሰውነት ለማስወገድ ይጠቅማሉ። የደም ስሮች። ደም በሰውነታችን ውስጥ የሚጓዘው በደም ስሮች ውስጥ ነው። የደም ስሮች ደምን ከልብ ወደ ተለያዩ የሰውነት ክፍሎች ያሰራጫሉ፣ እንዲሁም ከተለያዩ የሰውነት ክፍሎች ወደ ልብ ይመልሳሉ። በሰውነታችን ውስጥ ሦስት ዋና ዋና የደም ስር አይነቶች አሉ። እነርሱም ደም ቅዳ፣ ደም መልስና ቀጫጭን የደም ስሮች ናቸው። ደም ቅዳ ኦር አርተሪ ደምን ከልብ ወደ ተለያዩ የሰውነት ክፍሎች ያሰራጫል። ደም በከፍተኛ ደረጃ ስለሚረጩ በጣም ወፍራም ግድግዳ አላቸው። ደም መልስ ኦር ቬን ደምን ከተለያዩ የሰውነት ክፍሎች ወደ ልብ ይመልሳል። ቀጫጭን የደም ስሮች ኦር ካፒላሪ ለሰውነታችን ሕዋሶች በጣም ቅርብ የሆኑ የደም ስሮች ናቸው። በጣም ቀጫጭንና ስስ ግድግዳ ያላቸው ሲሆኑ ደም ቅዳና ደም መልስን ያገናኛሉ። ልብ በሰውነታችን ውስጥ በስተግራ ደረታችን አካባቢ ትንሽ ዝቅ ብሎ የሚገኝ በጡንቻዎች የተገነባ የውስጥ አካላችን ነው። በደረታችን ውስጥ የሚሰማን እንቅስቃሴ ወይም ድምፅ የልብ ትርታ ይባላል። የልብ ትርታን የምናዳምጥበት መሳሪያ ስቴቶስኮፕ ተብሎ ይጠራል። ልባችን አራት ዋና ዋና ክፍሎች ወይም ልበገንዳዎች አሉት። ቀኝ ተቀባይ ልበገንዳ፣ ቀኝ አቀባይ ልበገንዳ፣ ግራ ተቀባይ ልበገንዳ እና ግራ አቀባይ ልበገንዳ ናቸው። ቀኝ ተቀባይ ልበገንዳ ኦር ራይት ኦሪክል በኦክሲጅን ያልበለጸገ ደም ከትልቁ ደም መልስ ተቀብሎ ወደ ቀኝ አቀባይ ልበገንዳ ይልካል። ቀኝ አቀባይ ልበገንዳ ኦር ራይት ቬንትሪክል ከቀኝ ተቀባይ ልበገንዳ የተቀበለውን ደም በፑልሞናሪ አርተሪ ወደ ሳምባ ይረጫል። ግራ ተቀባይ ልበገንዳ ኦር ሌፍት ኦሪክል ከሳምባ በኦክሲጅን የበለጸገ ደም በፑልሞናሪ ቬን ተቀብሎ ወደ ግራ አቀባይ ልበገንዳ ይልካል። ግራ አቀባይ ልበገንዳ ኦር ሌፍት ቬንትሪክል ከግራ ተቀባይ ልበገንዳ የተቀበለውን ደም በኦርታ ወይም ትልቁ ደም ቅዳ ውስጥ ወደ ተለያዩ የሰውነት ክፍሎች ይረጫል። ልብ የተለያዩ ጠቀሜታዎች አሉት። እነርሱም ደም መርጨት፣ ኦክሲጅንና ምግብን ለህብረ ህዋሳት ማሰራጨት፣ ካርቦን ዳይኦክሳይድንና ቆሻሻን ከሰውነታችን ውስጥ ማስወገድ ነው። ደም ኦክስጅንን ለመቀበል ወደ ሳንባችን ይሄዳል። ከዚያም ደግሞ በኦክስጅን የበለጸገውን ደም ልብ ተቀብሎ ወደ ተለያዩ የሰውነት ክፍሎች ይረጫል። ደም ካርቦን ዳይኦክሳይድንና ሌሎች የሚወገዱ አላስፈላጊ ቆሻሻዎችን ጭምር በመሸከም ወደ ልብ ተመልሶ ሳምባ ድረስ ይሄዳል። የደም ዑደት እንደሚከተለው ይከናወናል። በኦክስጅን የበለጸገ ደም ከሳምባ ወደ ፕሉሞናሪ ቬን፣ ከዛ ወደ ግራ ተቀባይ ልበ ገንዳ፣ ከዛ ወደ ግራ አቀባይ ልበ ገንዳ ከዛ ትልቁ ደም ቅዳ ከዛ ወደ ሰውነት አካል ይሰራጫል። በኦክስጅን ያልበለጸገ ደም ደግሞ ከሰውነት ወደ ትልቁ ደም መልስ ከዚያ ቀኝ ተቀባይ ልበገንዳ ከዛ ቀኝ አቀባይ ልበገንዳ ከዛ ደግሞ ፕልሞናሪ አርተሪ ከዛ ወደ ሳንባ ይመለሳል።